ከሱስ መውጣት ይቻላል ወይ ነው የመጀመሪያ ጥያቄ አይደል? ይቻላል። ግን እንዴት ነው ነፃ መውጣት የሚቻለው? መጨረሻ ላይ የጠየቀችው ከሱስ ውስጥ ካለ ሰው ምንድን ነው የሚጠበቀው የሚለው ማለት ነው። ስለዚህ የመጀመሪያውና ዋናው ነገር በሕክምናው በስነ ልቦናው በተጨማሪም ደግሞ ከማህበራዊ ከመንፈሳዊ እነሱን ነገሮች አንድ ላይ ተደርጎ መልቲዲሲፕሊን የሆነ እንትን ነው፣ የቲም ወርክ ነው በቲም የሚሰራ ነው እንጂ እንደዚህ ስፔሲፊክሊ ከጫት ሱስ በአንድ ጊዜ የሚያስተው እንደዚህ እንደዚህ ብለን ፕሪስክራይብ የምናደርገው መድኃኒት የለም፣ ለእያንዳንዱ ማለት ነው። ለአልኮልም ቢሆን አንተ በቃ ከዛሬ ጀምሮ ብለን የምንሰጠው መድኃኒት የለም ነገር ግን ሊያግዘው የሚችል ምናልባት በዛ በሱስ የመውጣት ሂደት ውስጥ እያለ መንገዳገዶች እንዳይኖሩ እንደገና ደግሞ ከሱ ጋር ተያይዘው ከሱስ ውስጥ በመውጣት ሂደት ውስጥ እያለ የሚፈጠሩ ስሜቶች ወይም ደግሞ የሕመም አይነቶች እንዳይፈጠሩ የሚያግዙ መድኃኒቶች ሊኖሩ ይችላሉ። በእያንዳንዳቸው ማለት ሰው የመጀመሪያው እንዴት ነው ከሱስ መውጣት የሚቻለው የሚለውን ስናይ በሁሉም አተያይ፣ በሕክምናውም በመንፈሳዊም፣ በየትኛውም አይነት በማህበረሰቡም፣ በስነልቦናም ስናየው የመጀመሪያው የሬዲነስ ወይም ደግሞ ፈቃደኝነትን ይጠይቃል ማለት ነው። ስለዚህ ያ ሰው ከሱስ ነፃ መውጣት እፈልጋለሁ እንደዚህ አይነት ነገሮች አስከትለውብኛል፣ መንፈሳዊ ህይወቴን መጥቶብኛል፣ ማህበራዊ ህይወቴን መጥቶብኛል፣ እንደዚህ እንደዚህ አይነት ነገሮች መጥተውብኛል፣ እንደዚህ አይነት ሁኔታዎች ውስጥ ነው ያለሁት። ስለዚህ ከሱስ መውጣት እፈልጋለሁ የሚል ሬዲነስ ወይም ደግሞ ዝግጁነት ያስፈልጋል። ውች ዊ ኮልት ሞቲቬሽን ያስፈልጋል ማለት ነው። ስለዚህ መነሳሳት ነው የሚያስፈልገው። መነሳሳት በሌለው ውስጥ አንጥተን ጎትተን ሪሃብ ውስጥ ለአንድ ለአምስት ወር ብናቆየው ያ ሰው ከአምስት ወር በኋላ ሲወጣ የሚወጣው እዛው ማህበረሰብ ስለሆነ ተመልሶ ወደ ሱስ ሁኔታ ውስጥ የሚገባበት ሁኔታ ሊፈጠር ይችላል። ሞቲቬሽን ከሌለው አስገድደን ያንን ሰው ና ብለን ጎትተን ልናመጣው ስለማንችል ማለት ነው። ምናልባት ከእሱ ጋር ተያይዘው በጣም ከፍተኛ የሆነ የአእምሮ መን ካለበት ምናልባት አንዳንድ ጊዜ ራሱን፣ ሌላውን ሰው አደጋ ላይ የሚጥል ሁኔታዎች ካሉ ያለ ሱ ፈቃድ አምጥተን ያንን ልናክም እንችላለን፣ ግን ሱሱን አናክመው። ያንን ከታከመ በኋላ ምናልባት አይ በቃ ከሱስ መውጣት ትፈልጋለሁኝ ይህን ያህል ዝግጁ ነኝ፣ ስለዚህ ለመለወጥ ራሴን ሬዲ አድርጌያለሁ ብሎ ሲነሳ፣ ስለዚህ አንደኛ ቤተሰብ፣ ከዛ የጤና ባለሙያ፣ ከዛ ደግሞ ማህበረሰብ ውስጥ ደግሞ እንደ ቤተክርስቲያን ደግሞ የቤተክርስቲያን አገልጋይ አንድ ላይ በቲም መሰራት አለበት ማለት ነው። ስለዚህ የመጀመሪያው ምንድን ነው፣ ምን አይነት የህክምና አማራጮች አሉ ነው ስለዚህ። ይሄ ተስፋ ቢስ እንዳንሆን ዝም ብለን ብቻ ከሱስ መውጣት አለባቸው እንዳንል፣ ተስፋ የሌለው ነገር አድርገን ህመም አይነት ነው ብለናል። ስለዚህ ለህመም ደግሞ መድኃኒት አለው። ለመድኃኒትነት ደግሞ መጀመሪያ ሰውየው መምጣት አለበት። ከመጣ በኋላ ደግሞ የምናደርገው ነገር ይኖራል ማለት ነው። ስለዚህ የመጀመሪያው ልናክም የምንችለው ፈቃደኛ ከሆነ እንግዲህ የለውጥ ሂደት ውስጥ ያለበትን መጀመሪያ ማወቅ ነው። ይህ ሰው ምን አይነት የለውጥ ሂደት ላይ ነው አሁን ላይ ሱሱ ምንም እያመጣብኝ አይደለም ምንም አይነት ሁኔታ ውስጥ አይደለም ተመችቶኛል እያለ ያለን ሰው ና ና ና ብለን አምጥተን ጎትተን አስገብተን ልናከመው አንችም ስለዚህ ምንድነው መደረግ ያለበት የመጀመሪያው የለውጥ ሂደት ውስጥ የትኛው ጋር ነው እንግዲህ እኛ አምስት አይነት የለውጥ አይነቶች አሉ ስቴጆች አሉ ብለን እናስባለን። ፕሪኮንተምፕሌሽን፣ ኮንተምፕሌሽን፣ ይህ ከዛ በኋላ ፕላን ያደርጋል፣ ከዛ አክሽን ይመጣል፣ ከዛ መልሶ ደግሞ ሪላፕስ የምንለው ማለት ነው። ይሄ የለውጥ ሳይክል የምንለው አለ ማለት ነው። ስለዚህ የቱ ጋር ነው ያለው መጀመሪያ ይሄ ሰው በራሱ ፈቃደኝነት ነው። ለምንድን ነው መለወጥ የሚፈልገው? መለወጥ የሚፈልገው ቤተሰቡ በጣም እየተጫነው ስለሆነ ነው? የሆነ ነገር ስለቀረበት ነው? ወይስ ጥሩ ኢንሳይት ኖሮት ነው ወይ ስለ ህመሙ? ወይም ደግሞ እንደ ህመም ሱሱ ያመጣበት ተጽዕኖ አለው የሚለው መጀመሪያ መታወቅ አለበት ማለት ነው። እርግጥ ነው ሱስ ውስጥ እንደገባ ሁሉ ከሱስ ለመውጣት በጣም ህመም አለው። በጣም ህመም አለው። እስ ፔንፉል በጣም አእምሮ ለምዶ ለምዶ የለመደውን አንድ ጊዜ ስታቋርጡበት በጣም ከባድ የሆነ ህመም አለው። ከዛም አልፎ ደግሞ ምናልባት የተለያዩ አይነት ለውጦችን ሊያመጣም ይችላል እስከ ሞት ድረስ ማለት ነው። አልኮል እየጠጣ የነበረን ሰው ለ30 ዓመት በየቀኑ ካለ አልኮል የማይነሳ በየደቂቃው በየሰዓቱ የሚጠጣን የነበረ ሰው አምጥታችሁ ሪሃብ ሴንተር አስገብታችሁ ብትቆልፉበት በ24 ሰዓት ውስጥ ሞቶ ልታገኙ ትችላላችሁ ቢኮዝ ኦፍ ደ ዊዝድሮል ማለት አእምሮ ወይም አንጎል ውስጥ ያሉት ንጥረ ነገሮቹ ተዛብተውበት ያንን እንትን ማድረግ ስለማይችል፣ ስለዚህ ምን ሊፈጠር ይችላል ማለት ነው? ሞቶ ልናገኘው እንችላለን። ስለዚህ አንደኛው ህክምና ምንድን ነው? ሬዲ ሆኖ ሲመጣ ሪሃብ ሴንተሮች አሉ። ራሴን እንትን ማድረግ ፈልጋለሁ፣ ተነሳሽነት መምጣት ያለበት ከእሱ። አይ ሪሃብ ሴንተር ቆይቼ የተወሰነ ጊዜ አገግሜ ከዚህ ሱስ መራቅ አለብኝ ከዛ በኋላ በዛ ደግሞ ከዛ ሱስ ውስጥ ያሉት ነገሮች ተመልሼ እንዳልገባ እንዳያገረሽብኝ ሌሎች አማራጮችን ሱሱን ሊተኩልኝ የሚችሉ ነገሮችን እንድታሳዩኝ እፈልጋለሁ ብሎ ሲመጣ የመጀመሪያው ነገር የምናደርገው ምንድን ነው? አሰስ እናደርገዋለን፣ እናየዋለን ያንን ሰው ከዛ የህክምና አማራጮች አሉ ብያቸዋሉ። ለምሳሌነት እናንሳና አልኮል ከሆነ አልኮል እንዳልኳችሁ በአንድ ጊዜ የሚቆም አይደለም። ስለዚህ በአንድ ጊዜ የማይቆም ከሆነ ዝም ብለን የተወሰነ ለምሳሌ ሶስት ቢራ ወይም ደግሞ አስር ቢራ የሚጠጣ የነበረ ሰው ሪያብ ሴንተር ሲገባ ቢራ ተቀምጦለት ከዛች እንትን እንዳይወጣ ትንሽ ትንሽ ተደርጎ የምንቀንስበት ሁኔታ አይደለም ያለው። ስለዚህ ከዛ እንዳይወጣ የሚያደርጉ ወይም ደግሞ በዛ በዊዝድሮዋል ያንን ከአልኮሉ ሲወጣ አእምሮ እንዳይ ሌሎች ምልክቶችን እንዳያሳይና ጉዳት እንዳይደርስበት አጋዥ መድኃኒቶች አሉ። ለምሳሌ ቤንዞ ዲያዜፒን የምንላቸው ለእንቅልፍ የሚሰጡ ዲያዜፓ ምናምን የምንላቸው አንዳንዴ እንትን የሚያደርጉ ማለት ኦልሞስት በአልኮል ውስጥ ያለው ኬሚካል ቤንዞ ዲያዜፒን ጋር የመመሳሰል ነገር ስላላቸው ያንን በሕክምና እንተካለን ማለት ነው። ስለዚህ ከዛ በዛ ውስጥ የሆነ በዛ አይነት ሁኔታ ውስጥ ሆኖ በዛ የሕክምና ምልክቶች እንዳይመጣበት አስከፊ ምልክቶች እንዳይመጣበት በዛ እያገዝ ነው። ከዛ በተጨማሪ ደግሞ ልናደርግ የምንችለው ተጓዳኝ የህመም አይነቶች አሉ ወይ ድብርት ካለበት ድብርቱን እናክማለን። ጭንቀት ካለበት ጭንቀት ህመሙን እናክማለን። የአእምሮ መቃወስ ካለ ስኪዞፍሬኒያ ካለ እሱን እናክማለን። ሌሎች የህመም አይነቶች ካሉም እሱን እያከምን፣ በተጨማሪ ሌላ በዋነኝነት ደግሞ በፈቃዱ ስለገባ ሞቲቬሽናል ኢንተርቪው እንለዋለን በሱ ተነሳሽነት አብሮ እንትን እንዲደረግ ማለት ነው። ይሄ ለምንድን ነው የሚያቆመው፣ እናግዟለን ማለት ነው። ስለዚህ ሙሉ በሙሉ ህክምናውን ከሱ ዘንድ ነው መምጣት ያለበት፣ በራሱ ነው መውጣት ያለበት። እኛ ይሄን አድርግ ይሄን አድርግ ሳንለው እንትኖችን፣ አቅጣጫዎችን እያሳየ ነው፣ መንገዶችን እያሳየ ነው። ከዛ በኋላ ደግሞ ሪላፕስ እንዳያደርግ እንዳያገረሽ ለተወሰነ ጊዜ እዛ ሪሃብሊቴሽን ወይም ደግሞ የታደሰው ቦታ ውስጥ ማገገሚያ ቦታ ውስጥ አስቀምጠ ነው ለተወሰነ ጊዜ ካቆየ ነው በኋላ በዛ ውስጥ አዲስን ነገር ሲላመድ እና አዲስን ነገር እንትን ሲያደርግ ከዛ ቦታ ወጥቶ ደግሞ የራሱን የህይወት እንትን እንዲያደርግ። በዛ ሂደት ውስጥ ግን አንዱ በዛ በዚህ ሂደት ውስጥ ሪላምስ የምንለው ማገድሸት የምንለው አንዱ እዛ የእንትን ስቴጅ ውስጥ ነው በነገራችን ላይ ፕሮሰስ ውስጥ ነው ያለው። ስለዚህ ወይን ይሄ ሰው ያገረሸ ብለን እንትን አንልም። ኦልሞስት ብዙ ሰዎች የማገርሸት እንትም ስለሚኖሩ፣ ምክንያቱም ተመልሶ የሚመጡት እዛ አካባቢ ድራግ አቬለብል ነው ጫት የሚቀምበት ቤት ከሆነ ተመልሶ እዛ ነው የሚሄዱት። በጣም ያላቸው ነገር ምክንያቱም ምን ብያቸዋለሁ፣ ክሬቪንግ አለ፣ ስቲል አምጣ አምጣ የሚል አይነት ስሜት አለ። ስለዚህ ያንን ደግሞ መቋቋም ከሚችሉት በላይ ስለሚሆንባቸው ብዙ ጊዜ ተመልሰው ወደዛ የሚያገረሹበት ሁኔታ ሊኖር ይችላል ማለት ነው። የፈለገ ያህል ሞቲቬሽን ቢኖራቸው ሪላፕስ የመኖር እድሉ ሊኖር ይችላል የተወሰነ ማለት ነው። ስለዚህ እሱን ማየት ያስፈልጋል። የህክምናው እንትን በህክምና በጄኔራል የምናየው ይሄንን ነው። ሁሉም ሰዎች ሪሀብ ይገባሉ፣ ላይገቡ ይችላሉ። እንዳልኳችሁ እንደየሱሱ ደረጃ እንደ ክብደቱ ማለት ነው። ቅድም ስናነሳ ማይልድ፣ ሞደሬት፣ ሲቪር ያለው ዝቅተኛ፣ መካከለኛ፣ ከፍተኛ የምንለው አለ። ስለዚህ በዛ አይነት በደረጃው መሰረት ህክምና አማራጮች ይኖራሉ ማለት ነው። ጀኔራሊ በዛ አይነት እይታ ነው የምናየው፣ እንደ ህክምና ባለሙያ ማለት አንዳንዱ ጥያቄዎች ቅድም አድሬስ አድርጋ ያለ ባጭሩ ለ የቀረውን ብቻ ለመመለስ ለሞክር አሁን ሬዲነስ የሚል ጥሩ ፖይንት ተነስቷል። የቸርችም እኛም ያለንበትን ሁኔታ አሁን ሳስብ ቅድም እየተወራ አንድ በቅርብ ያየሁት ፊልም ወደ አይምሮ የመጣ ማለት ነው። እና ምናልባት ብዙዎቻችሁ አይታችሁት ሊሆን ይችላል። አማርኛ ፊልም ነው። ዘጠኝ ሞት የሚል ፊልም አይታችኋል? አላያችሁም? አላያችሁም። ያየሱ የለም። እሺ። በጣም ሪሌት ሊያደርግ የሚችለው ብታዩ ኖሮ ነበረ እና የቅርብ ቤተሰቧን ወይም እናቷን በጣም አሳዛኝ በሆነ ምክንያት ያጣች ሴት ካራክተር ነው የሚያሳየው። ግን ፈጽሞ ማመን ስላልፈለገች ዲናያል ውስጥ ነው ያለችው እና ለቅሶ ባለበት ቤት፣ ሀዘን ባለበት ስራ ትገባለች። ቀብር ሁሉ አልሄደችም። እና አብሯት የሚሰሩ ሰራተኞች ሁሉ የተረበሹ ምንድን ነው የሆነችው? በጤናዋ ነው ወይ? አለቃ ሁሉ የአመት ረፍት ወስደሽ ለምን የተወሰነ ጊዜ አርፈሽ አትመጪም? ሁሉ ብሎ ፕሮፖዝ ያደርጋታል። ምናምን አልፈልግም ለምድ ምናምን አይነት ፈጽሙ በቃ ኤክስትራኦርዲነሪ በሆነ ዲናያል ሁኔታ ውስጥ የነበረችን ካራክተር የሚተርክ ፊልም ነው እና አይ ቲንክ ያ ካራክተር ጥሩ ሪዘምብለንስ ይመስለኛል፣ አሁን ላለንበት ሁኔታ፣ በተለይ ለቤተ ክርስቲያንም፣ ከዛ ለእኛም ሁኔታ ያሉትን አሁን በምናወራበት ስኬል ሌታለሆን አሁን በምናወራበት ስኬል ይሄ ቅርና ዝቅ አድርገን እንኳን እየተመለከት ነው አይደለም ያለውን ሶሻሊ ከሱሰኝነት ጋር ያለውን ህመም የአጠገባችን ያሉትን ሰዎች ቁስልን እና ስቃይ ቤተክርስቲያን በደንብ በቃ ሲሪየስሊ ትኩረት ሰታ እያየች ነው ብዬ አላስብም ከዚያ ይልቅ በጣም የሚታዩ ጥሩ ጥሩ ነገሮች ናቸው የሚናገሩትም በጣም ጥሩ ጥሩ ነገሮች ናቸው ትንሽ ቅድም ከመንግስት መንግስትን ከመንግስት ፐርስፔክቲቭ ክሪቲካሊ ሲታይ ነበረ ቅድም እ ቤተክርስቲያን ተመሳሳይ ነው ብዬ ነው ማሰብ። ስለ ኢትዮጵያ ስለ ሀገሬ ስለ ማህበረሰብ ስለ ራሴ የማስበው መልካም፣ ደስ፣ ሰላም። አክቹዋሊ ያ ነው አጠገባችን ያለው ነገር። ሪያሊቲ ያ ነው፣ የወንድማችን ሪያሊቲ ያ ነው፣ የኛ ሪያሊቲ ያ ነው፣ ቤተክርስቲያን ውስጥ ያለው ሪያሊቲ ያ ነው። ሶ ዲናያል ውስጥ ያለን ይመስለኛል። ማመን ሬዲነስ ያስፈልጋል። ቅድም የተባለው ለቤተክርስቲያንም ለእኛም የሚሰራ ነው ከዛ ዲናይል ውስጥ መውጣት ከዛ ዲሉዥን ውስጥ መውጣት፣ ሳምሃው ቅዠት ውስጥ ያለች ይመስለኛል። ከዛ ቅዠት ውስጥ መውጣት ሪኮግናይዝ ማድረግ አለብን። አንዳንድ ህመሞቻችንን ማወቅ መቻል አለብን። አይዴንቲፋይ ሲደረግ ነው ችግሩ ግማሽ ያህል መንገድ ነው ይባላል ለመፍትሄ የሆነ ያህል እርምጃ ያስኬደን ስለሚችል ችግራችንን ማወቅ መቻል አለብን ብዬ አስባሉ። ይቻላሉ፣ በደንብ ይቻላሉ ብዬ አስባሉ። ምክንያት ኢሴንሻል ባህሪያችን አይደለም እኮ ሱሰኝነት። ሰው ዋት ሜክስ ሰውን ሰው ያደረገው ማለት ሰው ምንድን ነው ብለን ስንጠይቅ፣ ሱሰኝነት የሚባለው ነገር የሆነ የሰው ኢሴንሻል ባህሪ ሆኖ አይደለም የምናገኝ። ዘግቶ የመጣ ዲስራፕሽን ነው፣ አልትሬሽን ነው። ናቹራል የሆነው ነገር አንናቹራል በሆነ ነገር ተሸንፎ ነው። አንናቹራል ነገር ናቹራል አይደለም። በራሱ ተፈጥሮ ራሱ የሚነግረን ነገር አለ። ሪስቶር ሊደረግ ይችላል ማለት ነው። ናቹራል እስቴታችን እሱ ካልሆነ ኦኬ፣ የመለወጥ እድል አለ ነጻ የመውጣት እድል አለ ብለን ማሰብ እንችላለን ብዬ አስባለሁ። ሌላው እንግዲህ ክርስቲያኖች ነን፣ አማኞች ነን። በእግዚአብሔር የምናምን በእግዚአብሔር ፈዋሽነት፣ በእግዚአብሔር ኃያልነት ትራንስፎርሚንግ ፓወር ኦፍ እግዚአብሔር ጸጋ አለ ብለን የምናምን ነን። እሱንም ኮንሲደር ማድረግ አለብን። ቶፕ ሌብል በጣም ማሰብ መቻል አለብን፣ መነጋገር አለብን፣ ራሽናል ኢንጌጅ ማድረግ አለብን። አው ሪያሊቲን አይተን በደንብ አድሬስ ለማድረግ መታገል አለ ፕሮፌሽናሊ አድሬስ ለማድረግ መታገል አለብን። አት ሴም ታይም ደግሞ እግዚአብሔር እናስባለን በወደደው መንገድ እንዲሰራ እየፈቀደ ሶው ይቻላል ብዬ አምናለሁ። ነ የእናንተ እምነት መሆን አለበት ብዬ አስባለ። እንግዲህ የመጨረሻ ተናጋሪ መሆን ሰው ከደበበኋላ ከባድ ነው ግን ሾርትሊ ልንገራችሁ በእኛ እኔ ቮለንቲር በማድረግበት ሪሃብ ሴንተር ከሱስ ሲወጡ ሰዎችን አይቻለሁ። እንግዲህ እንዴት ነው እንትን የሚባለው ሰርቫይቫር ሬቱ የሚባለው ሪላፕስ ሳያረግባቸው ለረጅም ዓመታት ነፃ የሚሆኑት ልጆች በፐርሰንት ከዛ ሪሃብ ሴንተር እንደ ማክሲመም ሲሆን ሰርቲ ፐርሰንት ምናምን ነው ምንለው ሰቨንቲ ፐርሰንት የሚሆኑት ልጆች ከጥቂያት ወራት ወይ ዓመታት ምናም ሄደው እንደገና የሚገቡበት ሁኔታ አለበት። ወደኋላ ተመልሰው ማለት ነው። ነገር ግን ምንድን ነው ምን ትሬኒንግ ልንሰጣቸው የምንሞክረው እዛ ምንድን ነው፣ መጀመሪያ እንትን አለው ስቴፕስ አሉት። ቅድም እንደነገርኳችሁ አዲክሽን እንግዲህ ሁሉም ዳይሜንሽን የተበላሸ ነገር ነው ያለው ያሰው ስለዚህ እነዚህን እንዲያውቅ ካደረግን በኋላ አዲስ ነገር ይገለጥለታል። ለካ እኔ ውስጥ ብቻ አደለም ችግሩ ያለው ሶሳይቲ ያለ በጣም ብዙ ሞራል ዳይመንሽን፣ ኢኮኖሚ ካለው፣ ፊዚዮሎጂ ካላለው ማአት የሆኑ ዳይመንሽኖች ናቸው ያሉት። ስለዚህ ምንድነው የምናደርገው? ምናልባት አንዳንዶቻችሁ ታውቁ እንደሆነ አላውቅም። ኤ የሚባል ተቋም አለ በአለም አቀፍ ደረጃ አልኮሆሊክ አኖኒመስ ይባላል ወይም ስም የለሽ ሰካረጎች ልበል ለምድነ አኖኒመስ ያደረጉት ስቲግማውን ለመጠ ለማለት ሲባል ስማቸውን አይጠቅሱም። ግን ይህ ተቋም የተቋቋመው በሁለት አድክቶች ነው። የሚገርማቸው አልኮሆሊኮች ናቸው። ያን ጊዜ ምንም ተቋም አልነበረም። ሪሃ እንዴት ብለን ተደጋግፈን ኑጣ አንደኛው ሜዲካል ዶክተርና ነ አንደኛው ነጋዴ ስቶክ ብሮከር ነው። ተመካከሩና፣ እየተመካከሩ እየተገናኙ ግሩፕ ቴራፒ ያደረጋሉ። በኋላ ይህን ወደ ሲስተም ዴቨሎፕ አደረግ እና ትዌልቭ ስቴፕስ ኦፍ አልኮሆሊክ አኖኒመስ ን ሀው ቱ ብሬክ አውት ኦፍ ዘ ፕሪዝን ኦፍ አዲክሽን አይነት ነገር ነው፣ ግን ያደረጉት። እሱን ዝርዝር ረጅም ስለሆነ እሱን አልወስድባችሁም ጊዜ ግን፣ ያንን እኛ ኮምፓክት አድርገው ያን ሲስተም ነው ልናስተምራቸው ምን ሞክረው፣ ልጆችም ማለት ነው። የመጀመሪያው እውቅና መስጠት ነው፣ ዶክተር እንዳለም ችግር ላይ መሆኑን ሄልፕ ሄልፕ የሚልበት ሌቭል ላይ እናደርሰዋለን። ይሄን በላ አለም በቃሉ ስላለው አለ ሪሊ ሄልፕለስ መሆኑ በደንብ አይቶት እስኪያለቅስ ድረስ ነው። ምን ሞክረው ቴራፒ ላደለም እስኪ ፈራ ድረስ ማለት ነው። ሁለተኛው ስቴፕ ላይ እነዚህ ሁለት ሰካራሞች የደረሱበት ሰው ደግሞ ሊረዳኝ አይችልም። ስለዚህ እግዚአብሔር ያስፈልገኛል። ክርስቲያኖች አልነበሩም፣ ግን ሁሉም እንደየእምነቱ እግዚአብሔር ያስፈልገዋል ነው የሚለው። የአልኮሊካል ነው፣ ሁለተኛው ስቴትመንት። ስለዚህ እግዚአብሔር እርዳታ ያስፈልገኛል፣ በሰዎች በኩል ይረዳኛል ይሄድና ድና መሀከል ላይ ብቻ አንድ ፖይንት አለ ፐርሰናል ኢንቨንትሪ አንፍሊንቺንግ ኤንድ ብለንት የሆነ ፐርሰናል ኢንቨንተሪ ይባላል። እና ላይፉ ወደኋላ ገብቶ ኦዲት ያደርጋል። ምን ሆኜ ነው ወደዚህ የገባሁት? የቤተሰብ ሁኔታ ምን ነበረ? እዚህ ውስጥ ከገባው በኋላ ምን ዲዛስትር አደረሱ? በእናቴ ላይ ምን አደረሱ? በእህቶቼ ላይ፣ በጳጳቴ ላይ እነሱ ምንድን ነበር ያደረጉኝ? ከዛ በኋላ በዚህ በመሆኔ ምክንያት ፋይናንሻ ምንጣው ሞራሊ ምንጣው ኢኮኖሚካ ምንጣው በሙያ የምንደረሰ ይህንን የተረተነ መጽሐፍ ሲጀምር ስታርት ቱ ኮኔክት ሁኔታውን በእውነተኛ ወሪያ ማየት ይጀምራል። እና ኮንፌሽን ነገር ነው የሚጽፉት። ማለት ይህን ኮንፌሽን እንዲጽፉና ዛ እንዲነበብ እናደርጋለን። ከነቁ በኋላ ስለሚጽፉት የዳያሪ ያክል ዳያሪ ሰው ሲጽፍ ሰው ያደንብብኛል ብሎ እንደማይጨነቀው ሲንሴር የሆነ ኮንፌሽን ይጽፋሉ ብዙዎቹ። አንዳንዶቹ ዳውን ስለሚሆኑ ተመልሰው ላይሉ ይችላሉ። ግን አስራ ሁለት ናቸው አንድ የሚገቡት ኢንትሪ። ከዛ ውስጥ ሶስት አራቱ እንደዚህ ይጽፋሉ እና የሚገርም ነገር ነው። ጽፎ የሚመጡት አርቲስቶች ይሆናሉ። ምን ልበላችሁ በቃ የሊትሬቸር ሰዎች ይሆናሉ። ምክንያቱም በፓሽን ውስጥ ሆነው ስለሆነ የሚገልጹት የሚጽፉት ነገር ሌሎችን እስከ ማሳዘንና እስከ ማስለቀስ የሚደርስበት ጊዜ አለ ታሪካቸውና ሬት ሲያደርጉት ግን ዛት ቴራፒ አለር የሰውየው የፈውስ መንገድ ከዛ በኋላ እኔ ልና የተወሰነ ቦታዎች ላይ ደግሞ ምን አለ አቢዝ ያረካቸውን ያሳዘንካቸውን የጎዳዮቸውን ሰዎች ሊስት ምንድን ያደረስክባቸው ከዛስ በኋላ እንዴት ነው ይቅርታ የምጠይቃቸው ይጽፋል። እየደወለም ይቅርታ ይጠይቃል። ለምሳሌ ሚስቱ ላይ ያደረሰውን ነገር ቤኪራይ ሳይኖር ገንዘቡ በጠቅላላ ጨርሶ መቶ ልጆች ትምህርት ቤት መሄድ ያቃታቸውን እሷ ሁልጊዜ በችግር ያሳለፈችውን ዘመን እየጠጣ መጥቶ እንዴት አቢዩዚቭሊ ይሰድባት ይጣላት የነበረው ነገር ሁሉ ሲጽፎ አንዳንዴ መጻፍ ከባድ ስለሆነብን ትንሽ ፋታ ይሰጠን ብለው አድረው ና የሚጽፉበት ጊዜ ያለ ከዛ በኋላ ኮንታክት አድርገው ቤተሰቦቻቸው ጋር ይሄንን ሪድሬስ እንዲያደረጉ ያደረጋል መጀመሪያ በራሳቸውን ይቅርታል አሁን ሪሰንት የጻፈ ልጅ እኔ መጀመሪያ የምጠይቀው ይቅርታ መጠየቅ የምፈልገው ሳላ ነበር ስነ ስለማታውቁስ ነው ስሙንም እነግራቸው። እሱን ራሱ ነው ሳላ ነው መጠይቀው። ምክንያቱም ያቢን ክሩሎኒ ሁሉም ነገር ከእድሜን ዘመኔ ሁሉ እንደ ጠላት ነው አታክስ አድርጌ የኖርኩት ነው ያለው። ከራሱ ከታረቀ በኋላ ገርልፍሬን ነበረች፣ እናቱን ወንድሞቹን ይረዱት የሞከሩትን ሁሉ እንዴት እንደገፋቸው እንዴት እንደከሰሳቸው ይሄ ነገር ገብቶት ከነሱ ጋር በራሱ እንትን ከታረቀ በኋላ ደግሞ እየደወለ ይቅርታ ይጠይቅ ነበር። ይህን ካረገ በኋላ ሁለተኛው ነገር ቅድም ዶክተር ሪላፕስ ያለው ነገር ነው። ሲወጣ ሲወጡ የሚጠብቃቸው ያ ድሮ የሚያውቃቸው ዓለም ነው። አብዛኛው ሰው ተስፋ ቆርጦባቸዋል። እሱ እንደሆነ ሰው አይሆንም ውሸቱን ነው ብሎ ነው የሚጠብቃቸው። ማንም ሊረዳቸው ዝግጁ አደለም። ኦንሊ እንትን ግሩፕ በዘንባባ ዝንጣፍ የሚጠብቃቸው የድሮ አብረዋቸው መሸታ ቤትም ጫት ቤትም የነበሩ ጓደኞቻቸው እና እነሱ ደግሞ ተለውጬ መጥቻለሁ ሲሏቸው አቦ እንዲማ ሙዳትሽ ምና ቁጭ በይ ነው የሚሏቸው። ስለዚህ የጓደኞቻቸው ኢፌክት ኔጌቲቭ ነው፣ ይህንን አውቀውት እንዲወጡ ነው። የቤተሰብ ኢፌክትም ኔጌቲቭ ነው። ይህን ኮንፍሮንት እንዴት እንደሚያደርጉት ነው ትሬኒንግ ምናደርጋቸው። እዛ በኋላ ምንድነው ስራ፣ በአብዛኛው ወይ ስራ ወጥቷል ወይ ትምህርት አቁሟል ምናም ደግሞ ሪላፕስ ፕሪቬንሽን ፕላን እዛው ሆኖ እንዲያዘጋጁ እናደርጋቸዋለን። እንዴት ብሎ ወደ ትምህርት ቤት እንደሚመለስ እንዴት ወደ ስራው እንደሚመለስ። ለምሳሌ ቅድም የነገርኳችሁ ሜካኒካል ኢንጂነር የህል ደላላ ሆኖ የነበረው ልጅ እዛው ነው ፕላን ያወጣው። አሁን ዲግሬንም ባሳየው ማን አምኖኝ፣ እዛ የማውቃቸው ቦታዎች የሚቀጥረኝ ስለሌለ ጋራዥ እጅ ረዳት ልሁን ነው ምለው። ከዛ በኋላ ምን መስራት እንደሚችል ሲያዩ የሆነ በቃ ትንሽ ደሞዝ ማግኘት አይቀርም ያለ። ከዛ በኋላ ደግሞ ቱልስ የሚያስፈልጉትን ሊስታውት አረገ። እህል የሚሸጠው ነጋዴ ወንድሜ፣ እነዚህ ነገሮች በብድር እንዲሰጠኝ ጠይቀዋል። ከዛ የራሴ ትንሽ ጋር ይከብታል። አሁን ምንድን ነው ብርሃን ነው የሚታየው። ከዛ ደግሞ መንፈሳዊ ሆ ባይብል፣ ሪዲንግ ፕሬየር ምናምን እዛው እንዲጀምሩ፣ ዋናው እሱ እናደርጋቸዋለን። አንዳንዶቹ ይሄንን ህይወት ዘርዘር ሰታውት፣ በቃ እኔ በትልቅ ቦታ አሁን ዳይሬክተር ሆኖ የሚሰራ ልጅ ከዚህ ከውድቀት ተነስቶ ማለት ነው የሚሰራ ልጅ አለ። እነሱን ደግሞ ጠርተን መዳን እንደሚቻል ሊቪንግ ኤግዛምፕልስ ደግሞ እናሳያቸዋለን። ይህ እንግዲህ የሪሃብ ሴንተር ኤክስፒሪየንስ ነው ሼር ያረኳቸው። ፋይናል እንትን የእኔ አዲክሽን የወደቀው ሰው በሽታ በሽታ ፍቶነ በቃ ከኤደን ገነት አዳም ከመባረሩ በፊት እኮ የእግዚአብሔር መንፈስ አብሮት ነበረ ሲባረር ያ የአብሮት የነበረው መንፈስ ነው ጥሎት የሄደው። ጌታን ሲያገኝ ደግሞ ያ የተወሰደበት ነው የተመለሰለት። ስለዚህ ከእግዚአብሔር የተለየ ሰው የስጋ እና የጠላት መንግሥት ውስጥ ገብቷል። ስለዚህ ጸሎት አይሰራም ማለት አልችልም። ወደ ጌታ ካመጣ ነው አንድ አዲክት ሰው ያ ዘላለማዊ የሆነ የነገሮች ሁሉ የህይወት ሁሉ ትርጉም የሆነው የክርስቶስ ማንነት በእሱ ውስጥ ገባ ማለት አይደለም። ዌር ዘ ቴምፕልስ ኦፍ ጋድ አይደለም። ያን ጊዜ ከጊዜው ይወስድ ይሆናል እንጂ ሪከቨር እያደረገ ነው የሚሄደው ብዬ ነው ማለት ነው። በራሴም ኬዝ ያየሁት ይህን ነው። ስለዚህ ጠላት በስካር ውስጥ፣ በአልኮል ውስጥ፣ በምን ውስጥ ይሰራል። ከስካር ጋር ዝሙት አለ፣ ስድብ አለ፣ ነውር አለ፣ ስርቆት አለ፣ ማአት ነገር ሁሉም የጨለመው አሰራሮች አንዱ በአዲክሽን ፓኬጅ ውስጥ ስለዚህ የጠላት ሬልም ውስጥ የጠላት መንግስት ውስጥ ነው። ያ አዲክሽን ውስጥ ያለ እስረኛ ስለዚህ እስራቱ የመንፈስ ነው። ስለዚህ መውጣትም የሚችለው አልቲሜት መውጣት የሚችለው በጌታ ተፈውሶ ድኖ ነው መውጣት የሚችለው ብዬ ነው ማስባለ። በቃ የቀረው ግን ምንድን ነው የሚሆነው መሰላችሁ? ሲምተሙን ማከም ነው። ሲምተሙን እንደማከም ነው። ይህ ያ ሰውዬ ለጊዜው አዲክሽን ሊተው ይችላል፣ ግን ፐርሶናሊቲ ግን አልተንም። ይሄኛው ግን ፉል ትራንስፎርሜሽን ኦፍ ዘ ፐርሰን ነው። መዳን ማለት ሌላ ሰው መሆን ማለት ነው። አይዞ የዘላለም ህይወት የሚባለው ስንሞት የምናገኘው ረጅም ህይወት ይመስላችኋል? የዘላለም ህይወት ማለት ጌታ ራሱ ነው። ጌታን ያገኛችሁ ዕለት የዘላለም ህይወት አግኝተናል። አ ስለዚህ ያንን መስጠት ነው። ለዛ ሰው መዳንትን ነው ያ ነው ያገኘት፣ ሱስ ህመም ነው አለን። ከዛ ደግሞ አንቀይረው ማሳቡን። አክቹዋሊ ሱስ ህመም ነው፣ ግን ህመም ደግሞ በተለያዩ አይነት እንትኖች ይመጣሉ አይደል? ስለዚህ ያው እንደ ክርስቲያን እማም ነው አለ፣ የራሴ የሆነ እንትን አለኝ። ሳይንስም የሚለው አለ፣ መጽሐፍ ቅዱስ ደግሞ የሚለው አለ። ስለዚህ እነሱን ነገሮች ነው ምናልባት እንግዲህ ከመጽሐፍ ቅዱስ አንጻር ስንመለከት ሱስን ቅድም እንዳልኳችሁ ባዮሎጂካል የሆኑ ነገሮችም እንዳሉ ሆነው ግን ደግሞ በአንድ የሱስ አምጪ ነገሮች ውስጥ እስራት ውስጥ መግባት ነው ብዬ አስባለሁ። ፎርም ኦፍ አይዶላትሪ ነገር ነው። ወርሺፕ የምናደርገው የእግዚአብሔርን ቦታ እንትን የሚያደርግ ሪፕለስ የሚያደርግ አይነት ነገር እንደሆነ እረዳለሁ፣ በተወሰነ ማለት ነው እና ሱስ እንደሌላው ለምሳሌ ምናልባት ብዙ ጊዜ አይታችሁ ከሆነ ቅድምም ስለ ሚራክል ስናወራ ነበር እና ጠላት ወይም ደግሞ አጋንንት ከሚወጣ ሰው ጋር ብዙ ጊዜ ኮንቨርስ ሲደረግ ቸርች ውስጥ ምናምን ስትሰሙ እንዲያርጌው እንዲያድርጌው ይው እንዲያርጌ አይደለም፣ ኩላሊቱን ይዤው፣ ከዛ አእምሮን ይዤ፣ ጉበቱን ይዤ ምናምን እዛ እንዲ ታማሚ የሆነው በየሆስፒታሉ እየተንከራተተ የሚል አይነት እንትኖች እንሰማለን አንዳንድ ጊዜ አለ ፕሮፌሽናል የሆኑ ነገሮችም እንዳሉ አምናለሁ። እንደቁመን ማለት ነው እና በዛ ውስጥም የሚገባበት ነው። ምክንያቱም ከአልኮል ጋር ያሉት ምንድን ናቸው? ጀርባው ነው። አልኮል እንትን እያደረገ ወርሺፕ የሚያደረግ ሰው የለም፣ የሚያመልክ ሰው የለም። አይደለ? ይሄ በመንፈስ ቁጥጥር ስር የሚሆን የለም። በአልኮል ቁጥጥር ስር ነው የሚሆነው። በአልኮል ቁጥጥር ስር ሆኖ አልኮሉ ነው የሚመራው እንጂ መንፈስ አይመራውም። አንድ ላይ ሆነው መንፈስ ቅዱስ ፖስት ያደርገን ወይም ደግሞ የእኛን ሰውነታችንን ሜንታል እንትናችንን እያንዳንዱ ነገራችን ሲቆጣጠረን ምናልባት ብዙ ጊዜ እንደ ሰካራም ሰው ሊሆን ይችላል ወይም ደግሞ ዝግም ሊሆን ይችላል። እንግዲህ እንደንትኑ ነው። ግን አንድ ሰው በሱስ አምጪ ነገር ከተያዘ ፕሮሰስድ ከሆነ ሱሱ ነው የሚመራው ሰውዬው፣ ሱሱ ነው የሚያንቀሳቅሰው። ስለዚህ ሱሱ ሱሱ ከሰውነቱ ሲያልቅ ይቆማል። ሰውየው ልክ ሲያገኝ ይንቀሳቀሳል መሄድ ይጀምራል ማለት ነው። ስለዚህ ያንን ምንድን ነው የሚያደርገው? እንግዲህ ጠላትም በዚህ በኩል ይጠቀማል። እንግዲህ ጠላት ሀሳብንም አይደለም የሚይዘው፣ እንደገና ደግሞ ጠላት ይሄ ቦዲያችንንም ፖሰስ የማድረግ እንትን አለው አይደለ። ስልጣን አለው። ስልጣን አለው ስላችሁ ቀጥታ እንትን እንዳትወስዱብኝ፣ ስልጣን አለው ስላችሁ ከፈቀድንለት ይገባል ስ ስለዚህ የመፍቀድ ሂደት ነው። በፈቃድ ውስጥ የሚደረግ ነው ቅድምም ስንል ነበር እና ሰው የሰው ልጅ ፈቃድ አለው ምንም ነገር የማድረግ ስለዚህ እዚህ ጋር አልኮልና እዚህ ጋር የጸሎት ህብረት እንትን ቢባል የመምረጥ እንትን አለው። ለዚህ ይመርጣል ማለት ነው ሰው ስለዚህ መርጦ ነው ወደዚህ ሲሄድ ወደዚህም ሲሄድ ማለት ነው። ስለዚህ በዛ ውስጥ ሲሆን ግን ዊሉን ወደዛ ሲያደርግ ግን ከእግዚአብሔር ፈቀቅ በሚያደርግበት ጊዜ የእሱና የጠላት ተገዥ እንደሆነ ነው እኔም ማስበው ማለት ስለዚህ በዛ በጠላት እና በሱ ተገዢ ውስጥ በሚሆንበት ጊዜ ስለዚህ የሚጠቀመው ሰው ሰውየውን የሚጠቀመው ወይም ደግሞ የሚቆጣጠረው ጠላት ነው። ማለት በምን አይነት መልኩ በሱ ስም ሊሆን ይችላል፣ በተለያዩ አይነት ነገሮች ማለት ነው። ስለዚህ ያንን ብዬ አስባለሁኝ። ሙሉ በሙሉ ህመም ብቻ አይደለም ብዬ አስባለሁኝ። መቶ ፐርሰንት እንዳልኳችሁ ህመም ነው ግን ደግሞ ከህመምነት ያሉትን ፐርስፔክቲቮች ነገር ያቸዋለሁ ግን ደግሞ ይሄ ስፒሪቹዋልም የሆነውን ነገር ምናልባት ሳይንስ ያንን ነገር ወደዛን ስለማያደርግ እኔ እንደ ግለሰብ ነው እንደ ጤና ባለሙያ ሳይሆን እንደ ክርስቲያን ማስበው ሰምው ፖስ በሚደረግበት ፖስ በሚደረግበት ወይም ደግሞ ያንን አይዶላትሪ እንትን በሚያደርግበት መልኩ ነው ሰውየውን ፕሮሰስ የሚያደርገው ወይም ደግሞ ኦን የሚያደርገው ብዬ አስባለሁኝ። እና ለዛ ነው አንደኛ ቆሮንቶስ ላይ ምዕራፍ ስድስት ቁጥር 12 ላይ ሁሉ ተፈቅዷል ሁሉን ማድረግ ይችላለሁ ይላል ጳውሎስ ሲናገር ማለት ነው። ነገር ግን አንዱም ነገር እንኳን አይሰለጥንብኝም እያለ እንትን ይላል። እና ሰው እንዲሰለጥንብንም እንዳይሰለጥንብንም ማድረግ የምንችለው እኛው ነን። ለዚህ ያ ደግሞ ሰለጠነብን ማለት ስለዚህ ከኛ ቁጥጥር ውጭ ሆንን ማለት ነው። ለዚህ ጠላት በዛ ውስጥም ሆኖ ሊጠቀምብን ይችላል ብዬ አስባለሁ፣ እና የጠላትን መጠቀሚያ አንትኖች ናቸው እነዚህ። አልኮል እየጠጣ የሚሰብክ የለም። አልኮል ጫት፣ እንትን እያደረገ እየመረቀነ መጽሐፍ ቅዱስን የሚያጠና የለም። ጫቱ ገልጦለት ገብቷቸዋል። መንፈስ ነው የሚገልጠው፣ መንፈስ ቅዱስ ነው የሚገልጠው። ስለዚህ በዚህ አይነት እሳቢ ውስጥ ሆኖ የሚያገለግል ካለ አይዶ ነው እሱ። እንግዲህ የክርስቶስ የምርም እውነተኛ የሆነ አምልኮ እያደረገ ሳይሆን በራሱ ውስጥ ያለ ሰው እንደሆነ ነው የሚረዳው። ስለዚህ እነዚህ ነገሮች የጠላትን መጠቀሚያ ሚንስ ናቸው ብዬ አምናለሁ። ሱስ የምንላቸው የትኛው? ስለዚህ ለአንድ ነገር ተገዢ ለሆንበት ነገር ያ ነው እኛን የሚመራን። ስለዚህ ሰውየው አልኮል የሚገዛው ከሆነ ለዛ ነገር የሚቆጣጠር ከሆነ ተገዢ ከሆነ አልኮሉ ነው ሊድ የሚያደርገው፣ ሲጋራ ነው ሊድ የሚያደርገው፣ ጫቱ ነው ሊድ የሚያደርገው። እነዚህ ደግሞ ስናያቸው መሳሪያዎቹ የምን መሳሪያ ናቸው፣ የት የት ነው የሚገኙት? ብለን ስናይ የጥልቁ ስፍራ የሚመለክባቸው ቦታዎች ላይ መቼም ጫት እናንተ ስታዩ ጥንቆላ ቤት አደለ? የሚጫጭስበት ቤት ስፕሪቹዋል እንትኖች ያሉበት ቦታዎች ናቸው። እንደዚህ ሪቹዋል የሆኑ ቦታዎች ለሚደረጉ ስርዓቶች ምናምን ላይ ያሉት ጫት፣ ሲጋራ፣ አልኮል ስታዩ መሸታ ቤት ነው ያለው አደል? እንደዚ ቦታዎቹ ራሱ ይናገራሉ የማን እንደሆኑ ኦን ማን እንዳደረጋቸው ማለት ነው። ስለዚህ እንግዲህ ኃጢአት ወድቀን የምንልበት ነገር ሊኖር ይችላል። በዛ ኃጢአት በድካም ውስጥ ሆነን ወደዛ ልንሄድ እንችላለን፣ ግን ደግሞ የሚያነሳም ክርስቶስ አለ ብዬ አምናለሁ። ስለዚህ በክርስቶስ የሚሆን ሰው ሸክሙ ከከበደበት ራሱን ዊሉን ከሰጠ ለዛ ለክርስቶስ ከሰጠ፣ ስለዚህ ወደዛ ይሄዳል ብዬ አስባለሁኝ እና ክርስቶስ ደግሞ ይረዳል። የሚረዳ አምላክ ነው። እንኳን እንትን አይደለም ሱስን አይደለም ነፃ ህይወት አግኝተናል። ሙሉ ዘላለማዊ ህይወትን አግኝተናል እንኳን ከዚህ ከምድራዊ ከሱስ ነገር ማለት ነው። እና ያንን ስል እያቀለልኩት ሳይሆን፣ ግን ደግሞ ያ ሰው ወደዛ ወደ ክርስቶስ አይኑን ማንሳት አለበት፣ ፈቃዱን ለሱ መስጠት አለበት ብዬ አስባለሁ።